ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን አላችሁ? በሳምንቱ ውስጥ በኢትኬር የተከናወኑ አበይት ጉዳዮችን መለስ ብለን የምንቃኝበት ኢትኬር ማለዳችን ሰዓቱን ጠብቆ ወደ እናንተ መድረስ ጀምሯል። ማለዳውን በመምራት ቤዛዊ ሽመልስ አብሪያችሁ ቆያለሁ። በቆይታችን የምንመለከታቸው ጉዳዮችን ተከታትለን እንመለስ። በኢትኬር ዋና መሥሪያ ቤት የስራ እንቅስቃሴ በምን ሁኔታ ላይ ይገኛል የሚለውን ሰፊ ዳሰሳ ይዘናል። የኢትኬር ምርት ስልጠና ተከናወነ። ኢትኬር ፕላስ በተጋባዥ አሰልጣኝ ተካሄደ። በስፋት ወደምንመለከተው ጉዳይ እናልፋለን። ኢቲኬር ተፈጥሯዊ የውበት መጠበቂያ ምርቶችን እያመረተ በቀጥተኛ ሽያጭ የገበያ ስርዓት ለተጠቃሚ እያቀረበ ወደ ሶስተኛ አመቱ እየተቃረበ ይገኛል። ታዲያ በእነዚህ ጊዜያት ውስጥ ምርቶቹን ለተጠቃሚ በማስተዋወቅና በመሸጥ ረገድ የምርት አስተዋዋቂዎች ጥረትና የሽያጭ ክህሎት ዋናው ቦታው ይይዛል። ኢቲኬር ማለዳ በኢቲኬር ዋና መስሪያ ቤት በመገኘት የኢቲኬር ምርት አስተዋዋቂዎች የስራ እንቅስቃሴ ምን ይመስላል የሚለውን ቅኝት አድርጎ ከተወሰኑ ምርት አስተዋዋቂዎች ጋር ቆይታ አድርጓል። ቆይታውን ተከታትለን እንመለስ። ሰላም፣ እንደምን ዋልክ? ሰላም፣ እንዴት ነሽ? ማን ልበል? ስምን ራስን አስተዋውቀልን። ኦኬ ኢምራን አህመድ እባላለሁ። ኤቲ ኬ ሪጅናል ዳይሬክተር ላስ ኤክስፐርት ትሬነር ነኝ። በጣም ጥሩ። እንዴት ነው ሳምንታ የስራ እንቅስቃሴ ምን ይመስላል? የስራ እንቅስቃሴ አሁን ቀን በቀን እየጨመረ ነው ያለው። በጣም ሰው ፍላጎት አለው። በጣም የመስራት አቅሙም እየጨመረ ነው። እንግዲህ እንደምታዩት ነው ቢሮ ላይ ያለው እንቅስቃሴ በሚገርም አይነት ሁኔታ በፊት ከነበረው እየጨመረ ነው ያለው። ዲማንዱም በጣም ሀይ ነው። እንግዲህ ያው እኛም እንግዲህ በሚገባ ልክ እያገዘን ነው ያለ። ነው ሰላም እንደምን ዋልክ። ሰላም እንዴት ናችሁ? ማልበልስምን ራስን አስተዋውቅልኝ። የኢቲኬር ፕሮሞተር ስሆን በደረጃ ላይ ብለህ በአሁኑ ሰዓት በማናጀርነት ይገኛለሁ። እንግዲህ ኢቲኬርን ለባለፈው ሁለት ዓመት ከስድስት ወር በላይ እየሰራሁ ያለው ድንቅ ፕሮሞተር ነኝ። ደስ ይላል። እንዴት ነው የስራ እንቅስቃሴ ምን ይመስላል? አሁን በዚህ በዋናው መስሪያ ቤት ላይ ነው ያገኘን። ምን ይመስላል የስራ እንቅስቃሴ መልካም እንግዲህ በኢቲኬር ዋናው ቢሮ ላይ ሆነን በጣም በተለይ ናይንቲ ደይስ ፕላን ጌም ከጀመርም በጣም ቆይተናል። ስለዚህ አሁን ባለንበት አሰራር ላይ በተለይ ዘላቂ የሆነ ሽያጭን ለመፍጠር እና ዘላቂ የሆኑ ደግሞ ተተኪ ትውልድ በተለይ መሪዎችን ይህንን ቢዝነስ እንዲሰሩ ስኬታማ እንዲሆኑ ለማድረግ የተጠቀምንበት ያለው አንዱ መንገድ ሲስተም መከተል እንግዲህ በኔትወርክ ማርኬቲንግ ላይ አግብሶ መስራት ሳይሆን በጥራትና በተለይ በብቃት ደግሞ መስራት ቋሚና ዘላቂ ሽያጭን የሚያመጣ ስለሆነ እንግዲህ ከጠዋት አንድ ሰዓት ነው ሁሉም የሚገኘው ማለት ነው። እንደምታዩት በየቢሮችን ሁሉ በየአዳራሽ ሁሉ ፕሮግራሞች እየተካሄዱ ነው። ከጠዋት አንድ ሰዓት እስከ ሁለት ሰዓት በእያንዳንዱ ሰዓት ወጦለት ነው የምንገናኘው እየሰራንም ያለ ነው። ይህ በጣም ፎከስ አድርገን ትኩረታችን ይዘን የካምፓኒያችን ስራ እጅግ ውጤታማ ለማድረግ እና እኛም ደግሞ የሕይወታችን ደረጃ ለመቀየር በደንብ እየሰራን ያለንበት ጥሩ ስራ ላይ ነው። በተለይ ይህ ሳምንት ደግሞ በጣም ከበዓል በኋላ ያለው ነገር ትንሽ ቀዝቀዝ አድርጎ ስለነበር አሁኑ ወደ ሙቀታ ተመልሰን የተለያዩ ስልጠናዎችንም እየሰጠን ይገኛል። ሰላም፣ እንደምን ዋልክ? እግዚአብሔር ይመስገን። ቤዛ፣ እንዴት ነሽ? ገና ራስን አስታወቅልን እስኪ። መስፍን እባላለሁ፣ የኤትኬር ፕሮሞተር በደረጃ ኤትኬር እንግዲህ ወደ ናሽናል ዳይሬክተር አካባቢ በጣም ጥሩ። እንዴት ነው የስራ እንቅስቃሴ ምን ይመስላል? በኢቲኬር ሁን ለመናገር ደስ እያለን ግን የሚያደክ የሚመስል ደስ የሚስራ እየሰራን ነው። ምርቶቻችን እየሸጥን ነው። ጠዋት ተነስተን ማታ እየገባን ነው። ካምፓኒያችን የያዘውን ሚሽን ለማሳካት እኛም የግል ሚሽን አንግበን እየሰራን ነው። በግሌና ከቲሞቼ ጋር በደንብ እየሰራን ነው እና አሪፍ ላይ ነው። በተጨማሪም የሽያጭ ክህሎትን ከማሳደግና ስለ ምርት ያላቸውን እውቀት ከማስፋት ረገድ እንዲሁም ምርትና ኢንዱስትሪውን የተረዱ ተተኪ አሰልጣኞችን ከማፍራት አንጻር የተሰሩ ስራዎችን በተመለከተ ያነጋገርናቸው ታላላቅ ሊደሮች ይህንን ብለዋል። እንዳልከው ተተኪ መሪዎችን ለማፍራት አንጻር ምን ምን አይነት ስራዎች ስፔሲፊካሊ ይህን ይህን የምንሰራው ስራዎች አሉ ብለህ ታስባለህ? እንግዲህ በኔትወርክ ማርኬቲንግ ትልቁ ነገር አንድ ሊደር ሊደር የሚያሰኘው ሊደር ሲፈጠሩ ወይም ደግሞ ራሱን የሚመስል መሪ ሲተካል ስለዚህ ያለ ማድረግ የመጀመሪያ እያንዳንዱ ከገባ ጀምሮ ከገለጸው ጀምሮ ሳይናብ ካረገ በኋላ ደግሞ ማድረግ ያለባቸው በሲስተም የምንሰጣቸው ስልጠናዎች አሉ። በተለይ ስለ ምርቶቹ፣ ስለ ኮምፖንሴሽን ፕላኑ እና ስለ ራሳቸው ህልማቸው እንዲያገኙ። ህልማቸውን አገኙ ማለት ይህ ቢዝነስ ላይ በጣም ውጤታማ የመሆን አቅም ስላላቸው ሰው የመጀመሪያው ተከታታይ ስልጠና የመስጠት ነው። ሊደር ለማፍራት ማለት ነው። ካምፓኒ ዘላቂ የሆነ ውጤትና እኛም የተሻለ ውጤት እንድናገኝ ሊደሮችን ለማፍራት የመጀመሪያው ማሰልጠን ነው። ስልጠናችን ደግሞ ተከታታይ ያለው ሰው በዚህ በናይንቲ ደይስ ደግሞ እያንዳንዱ ይወጣለት በሰዓት ስላለ፣ በደንብ በተለይ ቤዚክ ነገሮች እነሱም በደንብ እንዲያሰለጥኑ ካሰለጠኑ በኋላ ደግሞ ለታች ላሉት ደግሞ በደንብ ያወቁትን ነገር እንዲያሰለጥኑ በጣም የማድረግ ስራና በጣም ፎሎ ስሩ እስከታች ድረስ በመከታተል እየሰራና ሊደሮችን ስንፈጥር ደግሞ ፍሪደም ወይም ደግሞ በተለይ የተቀመጡልን በዚህ ከምፓኒዎች ላይ ራንኮች አሉ። እንግዲህ መጨረሻ ላይ ሁላችንም የከምፓኒው ሸር የመሆን እስከሆነ ድረስ እዛ አምባሳደር ለመድረስ የግድ ከኛ የተሻሉ ሊደሮችን መፍጠር ስላለብን በተለይ የሊደር ትሬኒንጎችን ደግሞ መርጠን ነው የምንሰጠው። ሰው ትልቁ ነገር ሲስተም ነው። ሲስተም ደግሞ ዘላቂ የሆነ ስኬትን ስለሚያጎናጽፈ እሱ ላይ ትኩረት አድርገን እየሰራን ይገኛል። በጣም አሪፍ። እንደ ሊደር እንደመሆናችሁ መጠን እንዲሁም ኤክስፐርት አሰልጣኝ እንደመሆነ መጠን ተተኪ መሪዎችን ለማፍራት ከማፍራት አንጻር ምን ምን አይነት ስራዎች እየተሰራ ይገኛል? ተተኪ መሪዎች፣ ይሄ ኢንዱስትሪ በዋናው የሚፈልገው እሱ ነው። ሊደሮችን ይፈልጋል ስራውን አውቆ የሚሰራ ሰው ይፈልጋል። እኛ ደግሞ በተቻለው አቅም ያው እንደ አሰልጣኝነትም በደንብ አድርገን እውቀትን መስጠት መቻል አለብን። እውቀትን ስንሰጥ ደግሞ በተግባር ያው የሰራናቸውን ነገሮች በደንብ አድርገን እያሳየን በምን አይነት መልኩ ሰዎች መሄድ አለባቸው በሚል ያው ቤዚክሱ ላይ በተለይ የሚሰሩትን ስራ እያንዳንዱ ማሳየት ይጠበቅብናል። እሱን እያደረግን ነው። የተለያዩ ፕሮግራሞችም አሉት ካምፓኒው ፕላስ ደግሞ እኛም በየቲሙ ያለን ፕሮግራሞች አሉ። እነሱ ላይ ተሳታፊ እያደረግናቸው እንግዲህ እውቀትን ቤዝ አድርገን በደንብ እየሰራ ነው ያለነው። ሊደር እንደመሆናችሁ መጠን እንዲሁም የኤክስፐርት አሰልጣኝ እንደመሆናችሁ መጠን ተተኪ መሪዎችን ለማፍራት ከማፍራት አንፃር ምን ምን አይነት ስራዎች እየተሰሩ ይገኛሉ? በዋናነት የዘጠና ቀን ቻሌንጅ ጀምረናል። ይሄ ሶስት ሁለት ሚሽን አለ። በዋናነት አንድ ሽያጭን አግሬሲቭሊ ማከናወን፣ ሁለተኛ እኛን የማይፈልግ ቲም መፍጠር። በዛ ውስጥ ሊደሮች ይፈጠራሉ ብለን ናምሳ ሊደር ማለት ያው በኢቲኬር ሪስፖንሲቢሊቲውን የሚወጣ ማለት ነው። ካምፓኒያችን አምራች ነው፣ ምርትን ያመርታል። የካምፓኒው ሚሽን እሱ ነው። የእኛ የሊደሮች ሚሽን ደግሞ ምርቱን ከሾፕ አውጥቶ ለማህበረሰብ ማድረስ ነው። በዛ ላይ ደግሞ ዳጎስ ያለ ኮሚሽን እንድናገኝ እራሳችን ላይ መስራት ነው። ስለዚህ የኛ ሚሽን ሁለት ነው ማለት ነው። እዚህ ላይ በደንብ እየሰራ ነው። ስልጠናዎች አሉ። እንግዲህ ኦልሞስት አንድ ወር ምናምን ይቀረናል። ዘጠና ቀኑ ላይ ጠዋጠዋ ትሬኒንግ እንገኛለን። በቲም ትሬኒንግ እንሰጣለን። ማታ በኩል ኮንፈረንስ ትሬኒንጎች አሉን። በቲም በቲም ደግሞ የቴሌግራም ፕሮግራሞች አሉን ሁለት ሰዓት ላይ ዘወትር ማለት ነው። ብቻ በደንብ እየሰራ ነው እየደከምነው ኢቲኬር ምርቶቹን በቀጥተኛ ሽያጭ የገበያ ስርዓት ለተጠቃሚ እያደረሰ ላለፉት ሶስት ዓመታት ስኬታማ ሆኖ የመቆየቱ ሚስጥር የሆኑት እነዚህ የሽያጭ ክህሎት ከበቂ ምርት እውቀት ጋር የያዙ የምርት አስተዋዋቂዎች መሆናቸው የሚታወቅ ሲሆን በታላላቅ ሊደሮች የታገዙ በመደበኝነት የሚሰጡ ስልጠናዎችና ምክክሮች ተተኪያ አሰልጣኞችና መሪዎችን በማፍራት እንዲሁም ምርትና ኢንዱስትሪውን እየተረዱ ስለሚሸጡ ምርት ግንዛቤ ያላቸውን የምርት አስተዋዋቂዎችን ለማፍራት እጅግ ከፍተኛ አስተዋጽኦ እንደሚኖረው ይታምናል። ኢቲኬር የምርቶቹ ምንነት፣ አሰራር፣ አጠቃቀም እንዲሁም የሚሰጡትን ጥቅሞች ላይ ያለውን የመረዳት ከፍ የሚያደርግ ዓላማ ያለው የምርት ስልጠናዎችን በየሳምንቱ እንደሚካሄድ ይታወቃል። በዚህ ሳምንትም የስልጠና እጅግ በርካታ የምርት አስተዋዋቂዎችና እንግዶች በተገኙበት ተከናውኗል። ስልጠናውን የኢቲኬር ፕሮፌሽናል አሰልጣኝ ንግስቲ ፍቅሬ የሰጠች ሲሆን፣ ስለ ምርቶቹ ምንነትና ጥቅም ያለውን መረዳት በመጨመር የምርት መረዳት ያላቸውን የምርት አስተዋዋቂዎችን ለማፍራት ትልቅ አስተዋጽኦ የሚኖረው ስልጠና እንደሆነ ተገልጿል። ኢትኬር ፕላስ የስልጠና መድረክ በተጋባዥ አሰልጣኝ ተከናወነ። ሳምንታዊ የኢትኬር ፕላስ ስልጠና መድረክ ባሳለፍነው ሳምንት በነበረው ክፍለ ጊዜ የኢንስፓየርድ ዴቨሎፕመንት ፕሬዚዳንት፣ የኮንሰርነድ ጄኔሬሽን ሙቭመንት፣ ፋውንደር የሆፕ ኢትዮጵያ ሶሻል ሙቭመንት ና የነጸብራቅ ሊደርሺፕ ኮንፈረንስ አዘጋጅ ከሆነው ልዩነት አምራት ጋር ቆይታ አድርጓል። በስልጠናውም በለውጥ ዙሪያ ስላሉ አስተሳሰቦች ና መሰናክሎች እንዲሁም ያንን ተራማጅ አስተሳሰብ ለሚሉ ጉዳዮች ላይ ሰፊ ቆይታ አድርጓል። ኢቲኬር ፕላስ ሳምንታዊ የስልጠና መርሃ ግብር የምርት አስተዋዋቂዎች ሽያጭ ና የአስተሳሰብ ለውጥ ላይ ያላቸውን አስተሳሰብ ለማሳደግ ረገድ ድጋፍ ለማድረግ በማሰብ ታላላቅ አሰልጣኞች በመጋበዝ በየሳምንቱ ቅዳሜ የሚከናወን መሰናዶ ነው። ሁሉም ሰው መለወጥ ይፈልጋል፣ ግን አፕስን ዳውንስ ኦፍ ቼንጅ ሰው አይፈልግም። የለውጥ ውጣ ውረድ አለ። እዚህ ዛሬ ርዕሴ ለውጥ ቅድም ወንድም ያነበበው ፕሮግረስ ይባላል፣ መሻሻል ነው። በእርግጥ ለውጥ ውስጥ መነቃነቅ አለ። መነቃነቅ ያለ መነቃነቅ የሚመጣ ለውጥ የለም። አሁን እኔ የእኔ ስልጠና ባይዘወይ ወደ ውጭ ያወስድም፣ ወደ ውስጥ ነው የሚወስድም። አንድ ቦታ አስታግናንት ሆነ ብለህ ተቀምጠህ የሚመጣም ያህል የሚመለስ ያህል እዛው ቆመ፣ እራሱ የሚመለስና የሚሄደው ይተቻል። ምንድን ነው አንተ አትንቀሳቀስም እንዴ ይላል። ተመልካቾቻችን ኢቲኬር በየሳምንቱ እንዴት አለፈ የሚለውን አበይት ጉዳዮች መለስ ብለን የምንቃኝበት ሳምንታዊ ኢቲኬር ማለዳችን የተከታተላችሁትን ይመስል ነበረ። በቀጣይ ሳምንት እስክንገናኝ፣ ለመላው የኢትኬር ምርት አስተዋዋቂዎች መልካም የስራ ሳምንት ይሆንላችሁ። ከኢትኬር ማለዳ ጋር ቤዛዊ ሽመልስ አብሬያችሁ ነበርኩ። መልካም ሳምንት።